በአዲስ ነገር መጣች። ማንም ማንም እንዳይቀር ቲክቶክ እንግዲህ፣ የብዙዎቹ ጥያቄ ሩታ የላትም ስልኳ፣ በሷ አይደለም ስትሉ ለነበራችሁ ይኸው አሁን ከፍታ ከቻሳ ብላለች። ሩትዬ እመሪ ድመቂ። እንግዲህ የገባች ሁላችሁም አካውንቷን ፎሎ አድርጉላት። እርግጠኛ ነኝ ሩታ በአንድ ቀን ነው እርግጠኛ ነኝ ቲክቶክ ማነጋገሪያ የምትፈምሰው ማለት ነው። እንግዲህ አብርሃም ጽናቱን ይስጥ ሩቲ ቲክቶክ ከፈተች ማለት ብዙ ኦዲየንሶቿ እንግዲህ በኤንቦክስ ፔጇ ላይ እየገቡ እንደሚያወሯት ነው። እንግዲህ ያው አብርሃም ደግሞ በዚህ ሌላ ነገር ሌላ ሌላ ነገር ይመጣል ማለት ነው። በጣም ደስ የሚል ነገር ማለት ነው። ዋው እኔ በጣም ደስ ያለኝ ማመን ራሱ አቅቶኛል ማለት ነው። ቤተሰብዬ ሩቲ እንግዲህ ሁላችሁ፣ ማንም እንዳይቀር ቲክቶክ ከፍቻለሁ ብላለች። ቲክቶክን እየገባችሁ ከእናንተ የሚጠበቀው ብቻ ፎሎ ማድረግ ነው ማለት ነው። ሩታ የኛ አቃጣይ፣ የሚዲያው ንግስት። እንግዲህ ብዙዎቹ ቲክቶክ ላይ እኛን አታከብረንም ሩታ እኮ በቃ እንደነ ሄለን እንደነ ፍቅር ስትሉ ነበረ። ሩታ እንግዲህ ቃሏን አክብራ መታላችኋለች። ፎሎ እየገባችሁ ሁላችሁም ፎሎ ፎሎ ፎሎ አድርጓት ማለት ነው። እሷ ደግሞ ትመልስላችኋለች ማለት ነው። ሩታዬ እንኳንም ወደ እብዶቹ ሰፈር በሰላም ተቀላቀልችልን። ያው ቲክቶክ የሚባለው የእብድ ሰፈር ነው። ለምን መሰለሽ? አሁን ያወሩትን በኋላ ላይ የደግሙትም ስድብ ነው። ብዙ ነገር አለ ቲክቶክ ላይ እና ሩትዬ መቼማቺ እዛ ቦታ ላይ አትገኝም። አቃለው ጥሩ ጥሩ ነገሮችን አስተማሪ ነገሮችን የምትለቂው ሩትዬ የኔ ውድ ዌልካም ብለናል። እንግዲህ ቲክቶክ ግቡ ግቡ ግቡ፣ አዲስ ነገር ነው። ዛሬ የዛሬው ያበደ ነው። ሩትዬ እንግዲህ እንደው እኛ እኛ ሽማግሌ ስንጠብቅ፣ አንቺ ደግሞ ቲክቶክ ከፍተሽ መጣሽ። አሁን እንግዲህ አብርሃምዬ ሩታ ቲክቶክ ከፈተች ብሎ ዘራፍ ያዙ ይልቀቁኝ ይላል እርግጠኛ ነኝ። ቤተሰብዬ እናንተስ ምን አላችሁ? እኔ መቼም አብርሃም ይሄንን ቲክቶክ ሲያይ ምንድን ነው የሚሰማው? ሩታዬ እውነት ልጅሽን እውነት በጀርባሽ ያደርግልሽ እውነት ወልደሽ የምናይሽ ያደርግሽ። እውነት የሰው ዓይንም የኛ ሰው ዓይኑ ያደርቃል። መሻአላ የሚል ነገር የለውም ና እውነት ወልደሽ የምትስም ያደርግሽ። የሰዋፍ በጣም ከባድ ነው ና በነገራችን ላይ ቪዲዮችም ስትለቂ ድዋ ጾለት እያደረግሽ አሁን ፎቶዎችሽን ብፖስ ቺ ስትወልጅ እንደው ይሻላል ቲክቶክ ላይ የቲክቶክ አፍ በጣም ከባድ ነውና፣ ፈጣሪ ከእንደዚህ ሁሉ ይጠብቃት ነው የሚለው ሰዎች። ላይክ ሸር፣ ሰብስክራይብ አድርጉኝ። እወዳችኋለሁ፣ አከብራችኋል።